ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዥ መፈጸማቸውን የፌዴራል ዋና ኦዲተር ገለጸ። የተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባውን እያካሄደ ነው። በስብሰባው የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርትን አቅርቧል። ዋና ኦዲተር መሰረት ዳምጤ ባቀረቡት ሪፖርት በሰባ የፌዴራል ተቋማትና በሰባት ቅርንጫፍ ጽህፈት ቤቶቻቸው ከ404.7 ሚሊየን ብር በላይ የመንግስት የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ ተገኝቷል ብለዋል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋናው ኦዲተር መሰረት ዳምጤ ተናግረዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ባህላዊ የግጭት አፈታት ስርዓት የፍትህ ተደራሽነትን እያሳደገ መሆኑን የፍትህ ሚኒስትር ዶክተር ሀና ራያ ስላሴ ተናገሩ። በኢትዮጵያ የሕግ ስርዓት ውስጥ ባህላዊ ግጭት መፍቻ ዘዴን ለማካተት መወሰድ በሚገባቸው ወሳኝ እርምጃዎች ላይ ያተኮረ ሀገራዊ ምክክር ተካሂዷል። በመድረኩ የፍትህ ሚኒስትር ሀና ራያ ስላሴ፣ የፍትህ ሚኒስትር ዴታዎች፣ የክልል ጠቅላይ ፍርድ ቤት ፕሬዝደንቶችና የመንግስት የስራ ኃላፊዎች ተገኝተዋል። ሚኒስትሯ ሀና ራያ ስላሴ በኢትዮጵያ ላለፉት ዓመታት ግጭቶች በባህላዊ ፍትህ ስርዓት ሲፈቱ ቆይተዋል ብለዋል። ህብረተሰቡ ለበርካታ ዘመናት ሲጠቀምባቸው የቆዩ ባህላዊ የግጭት አፈታት ስርዓቶች የሕግ እውቅና እንዲያገኙ እንዲ እንዲበረታቱና እንዲስፋፉ እየተሰራ መሆኑን ገልጸዋል። መረጃው የኢትዮጵያ ዜና አገልግሎት ነው። በልጆች የምናውለው መዋለ ንዋይ የወደፊቷን ኢትዮጵያ እጣ ፈንታ የሚወስን ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። ትምህርት ሚኒስቴር የብሔራዊ የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ማዕቀፍ ትግበራ ቀጣይ አቅጣጫን አስመልክቶ ያዘጋጀው ውይይት ተካሂዷል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ኢትዮጵያን ወደሚፈለገው የለውጥ መዳረሻ ለመውሰድ ወሳኝ ሚና እንደሚጫወት ገልጿል። የትምህርት ሚኒስትር ዴኤታ አየለች እሸቴ ትምህርት ለብልጽግና መረጋገጥና ዜጎች ልማት ተቋዳሽ እንዲሆኑ ጉልህ ሚና እንዳለው አመላክተዋል። የቅድመ አንደኛ ደረጃ ትምህርት ተደራሽነትን ማስፋትና ህጻናትን በለጋ እድሜያቸው ማስተማር ያጋጠመውን የትምህርት ስብራት ለመጠገንና ለመቀየር ወሳኝ እንደሆነም ነው ሚኒስትር ዴታዋ የገለጹት። 2012 ዓ ም የነበረው የቅድመ አንደኛ ደረጃ ትምህርት ተደራሽነት 42 በመቶ እንደነበረ አስታውሰው ምጣኔው በ2016 ዓ ም ወደ 57 በመቶ ከፍ ማለቱን ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።